በአርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ህጻናት ተገደሉ። በአማራ ክልል ትምህርት ቢሮ በክልሉ ያለው የጸጥታ ችግር ከቀጠለ ነገ የአማራ እናት የዩኒቨርሲቲ የምታስመርቀው መርቀው ልጅ አይኖራትም አለ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያ ፕሬዚዳንት ፑቲን እጅግ ተበሳጭቻለሁ አሉ። ወደ ዝርዝሩ አልፋለሁ። በአርባ ምንጭ ዙሪያ ወረዳ የአንድ ቤተሰብ አባላት የሆኑ ሁለት ህጻናት ተገደሉ። በደ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ትናንት ምሽት የአንድ ቤተሰብ አባላት የሆኑ ሁለት ህጻናት በአሰቃቂ ሁኔታ ተገደሉ። ፖሊስ በቡድን የተደራጁ ያላቸው አካላት በወረዳው ዘይስ ወዘቃ ቀበሌ ግድያውን የፈጸሙት ህጻናቱ በቤት ውስጥ አስገብተው በመቆለስ በእሳት እንዲቃጠሉ በማድረግ ነው ብሏል። ህይወታቸው ያለፈው የአንድ ቤተሰብ አባላት የሆኑ የአራት ና የሰባት ዓመት እድሜ ያላቸው ህጻናት መሆናቸውን የአርባ ምንጭ ዙሪያ ወረዳ ሰላምና ጸጥታ ጽፈት ቤት አቶ ኮሜ ለዶቼ በል ገልጸዋል። በህጻናቱ የፈጸሙት ጥቃት ዘግናኝ ከሰብአዊነት ያፈነ ገጠና ያሉት አቶ ኮሜ ጥቃት አድራሾቹ በሰው ቀበሌ በአንድ የወረዳ አመራር መኖሪያ ቤት ላይም የተኩስ ርምታ ከፍተው እንደነበር ገልጸዋል። በጥቃቱ በሰው ላይ የደረሰ ጉዳት ባይኖርም በመኖሪያ ቤቱ ላይ ግን መለስተኛው ድመት አድርሰዋል ብለዋል። በአሁኑ ወቅት የጋሞ ዞንና የደቡብ ኢትዮጵያ ክልል የጸጥታ አካላት በአካባቢው ተሰማርተው የድርጊቱን ፈጻሚዎች ለመያዝ ጥረት እየተደረገ እንደሚገኝ የጽህፈት ቤት ኃላፊ ለሐዋሳ ወኪላችን ሸዋግን ግዛ ወጋየው ነግረውታል። እስካሁን ከዋነኛ ድርጊቶቹ ተጠርጣሪዎች መካከል አንዱ የተያዘ ሲሆን ሌሎች ተጠርጣሪዎችን ለመያዝ እየተሰራ መሆኑን ኃላፊው ጠቅሰዋል። በአማራ ክልል ትምህርት ቢሮ በክልሉ ያለው የጸጥታ ችግር ከቀጠለ ነገ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም አለ። በጸጥታ ችግር ምክንያት የዘንድሮ ትምህርት ዘመን ምዝገባ እስከ የካቲት ሰላሳ ሁለት ሺህ አስራ ሰባት ዓ ም አራዝሞ የነበረው የአማራ ክልል ከ4.5 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸው አስታወቀ። የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ እንዳስታወቁት በክልሉ በጸጥታ ችግር ከ3600 በላይ ትምህርት ቤቶች ተዘግተዋል ብለዋል። ችግሩ ከዚህ ከቀጠለ የአማራ እናት ከዩኒቨርሲቲ የምታስመርቀው ልጅ አይኖራትም ያሉት ኃላፊው እንደስካሁኑ አስተምረን በተለያዩ የዓለም ክፍሎች የምናስተምራቸው ልጆች አይኖሩንም ሲሉ ገልጸዋል። በክልሉ የሚኖሩ መምህራንና የትምህርት ቤት አመራሮች ላይ ግድያ፣ እገታና እንግልት እየደረሰባቸው መሆኑንም ገልጸዋል። መምህራን ለምን ታስተምረላችሁ በሚል ምክንያት እገታ፣ ግድያ፣ መፈናቀል እየደረሰባቸው መሆኑ ትምህርት ቢሮው በዚህ በእጅጉ አዝኗል ብለዋል። ጉዳዩ አስከፊ ጥቁር የታሪክ ጠባሳ የሚያስቀምጥ በመሆኑ መላው የክልሉ ተወላጅ ኢትዮጵያውያንና የዓለም አቀፍ ማህበረሰብ በመምህራን ላይ የሚደርሰውን በደል ሊያወግዝ ይገባል ሲሉ ማሳሰባቸውን ከክልሉ የትምህርት ቢሮ ያገኘነው መረጃ ያሳያል። ባሳለፍነው ሳምንት በአማራ ክልል በመንግስት ኃይሎች እና በፋኖ ታጣቂዎች መካከል ዳግም የተቀሰቀሰውን ግጭት ተከትለው ሰሜን ጎጃም ዞን መራዊ ከተማ አስራ አንድ መምህራ መቀዳቸውን የአካባቢ ነዋሪ ዋቢ መዘገባችን ይታወሳል። በደህንነታቸው ሲሉ ስማቸው እንዳይጠቅስ የጠየቁት ግለሰብ ታጣቂዎቹ ለምን ትምህርት ታስተምራላችሁ በሚል አስራ አንድ መምህራንን ሐሙስ መጋቢት አስራ አንድ ቀን ሁለት ሺ አስራ ሰባት ከቤታቸው አስወጥቶ መግደላቸውን ገልጸዋል። በዚህ አመት ይመዘገባሉ ተብሎ ታቅዶ ከነበረው ሰባት ሚሊዮን ተማሪዎች ውስጥ በትምህርት ላይ ያሉት ሁለት ነጥብ ሶስት ሚሊዮን ተማሪዎች ብቻ ሲሆኑ ከተመዘገቡት ተማሪዎች ውስጥ ከአራት መቶ ሺህ በላይ ተማሪዎች ወደ ተቋማት አለመምጣታቸውን ቢሮ በወቅቱ ጠቁሟል። በአማራ ክልል ከሰሜን ጦርነት ጀምሮ እስካሁን በክልሉ ባለው ግጭት ምክንያት ጉዳት የደረሰባቸው ትምህርት ቤቶች መልሶ ለመገንባት መቶ አስራ ሁለት ሚሊየን ብር በላይ እንደሚያስፈልግ የክልሉ ትምህርት ቢሮ ማስታወቁ ይታወሳል። ሸቀጥ የጫኑ መቶ አርባ አሽከርካሪዎች ሰመራ ደረቅ ወደብ መቆማቸውን አሽከርካሪዎቹ ገለጹ። ፍራንኮ ቫሎን ተበት መሰረዙ ነው ሲል ኮሚሽኑ አስተባብሏል። ምግብ ነክና ሌሎች ሸቀጦች የጫኑ መቶ አርባ መኪናዎች ሁለት ወራት በአፋር ክልል በሚገኘው የሰመራ ደረቅ ወደብ ለመቆም መገደዳቸው አሽከርካሪዎቻቸው ተናገሩ። ሸቀጦች ለብልሽት የተደረጉ ነው ሲል አስታውቋል በኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ። ተሽከርካሪዎቹ የቆሙት ፍራንኮ ቫሉታ በመሰረዙ ነው ሲል አስታውቋል። አሽከርካሪዎቹ ከአስመጪዎች ጋር በደውለው ለማነጋገር ሙከራ ቢያደርጉ ምላሽ የሰጧቸው አለመሆኑን ገልጸዋል። ትራንዚስተሮች በተመሳሳይ ጠብቁ የሚል ምላሽ ብቻ እንደሚሰጧቸው አመልክተዋል። በጉምሩክ አስተላላፊ ትራንዚስተር ስራ ላይ የተሰማሩት አቶ ጀማል ሳይድ ምንም እንኳን እነኚህ ምርቶች መንግስት ከፍራንኮ ቫሉታ ጋር በተያያዘ ወደ ወደ ሀገር ውስጥ እንዳይገቡ የታገዱ ቢሆንም መቶ አርባ የጭነት መኪናዎች የጫኗቸው ምግብ ነክ ሸቀጦች ግን ለብልሽት የተዳረጉ ነው ብለዋል። በፍራንኮ ቫሉታ ነው የቆመው። እስካሁን መፍትሄ አልተሰጠንም። ጅቡቲ ላይ አስቆመው ነበር። አገር ውስጥ የገቡት አስቆሟቸዋል። መፍትሄ ይመጣል ተብሏል። ገና ነው። እስካሁን ድረስ አልመጣለንም ሲሉ የገለጹት አቶ ጀማል ስንድ ያለ ስንዴ ይነቅዛል ብዙ ነገር የሚበላሽ አለ ሲሉ ስጋታቸውን ገልጸዋል። እስካሁን ድረስ መፍትሄ አልተሰጠንም። እየጠበቅን ነው ሲሉም አክለዋል። የኢትዮጵያ ጉምሩክ ኮሚሽን የሰመራ ቅርንጫፍ የንግድ ገቢ እቃ ቡድን አስተባባሪ አቶ አስራት በመንግስት ተፈቅዶ የነበረው ከውጭ ሀገር ጋር የማስገባት ፍቃድ ፍራንኮ ቫሉታ ጊዜ ገደብ በማለፉ ነው እነኚህ መኪኖች እንዳይንቀሳቀሱ የታገዱ ሲሉ ምላሽ መስጠታቸውን ከጀርመን ድምጽ ያገኘ ነው መረጃ ያሳያል። የምግብ ዘይትን ጨምሮ የተለያዩ ሸቀጦች ወደ ኢትዮጵያ የሚገቡበትን የፍራንኮ ቫሉታ አሰራር በገንዘብ ሚኒስቴር የተሰረዘ ከአራት ወር ገደማ በፊት መሆኑን ጠቁመው ውሳኔው ከተላለፈ በኋላ ለሁሉም አስመጪዎችና ለሚመለከታቸው አካላት በደብዳቤ መግለጹን ጠቁመዋል። ከተሰጠው ቀን አንድ አምስት ቀን አሳልፈው የገቡት እንዲገቡ ተደርጓል የሚሉት አቶ አስራት በጣም ዘግይተው የገቡ መኪኖች እንዳይገቡ ተብሎ በጉምሩክ ኮሚሽን ውሳኔ ተሰጠ፣ በማለት አስረድቷል። ወደ ገንዘብ ሚኒስትር ተመርቷል፣ የሚሉት አቶ አስራት በቀጣይ ከገንዘብ ሚኒስትር የሚመጣን መመሪያ እንተገብራለን፣ ሲሉም አስታውቀዋል። የፍትህ ሚኒስቴር ከጥር አንድ ቀን 2017 ዓ.ም ድረስ ጀምሮ ለሰራተኞቹ የደሞዝና የጥቅማጥቅም ጥቅም ማሻሻያ ማድረጉን አስታወቀም። ይህ ማሻሻያ የፍትህ ስርዓቱን ለማሻሻልና በተለይም ለጠቅላይ አቃቢ ህግ፣ ምክትል ጠቅላይ አቃቢ ህግ፣ ረዳት ጠቅላይ አቃቢ ህግ 35% የደሞዝ ጭማሪና 24000 ብር የመኖሪያ ቤት አበል፣ 11000 ብር የትራንስፖርት አበል ተደርጓል። በተጨማሪም ለከፍተኛ አቃቢ ህግና ጠቅላይ አቃቢ ህግ ደረጃ 1፣ 2 እና 3 የደሞዝ ጭማሪ የተለያዩ ጥቅማ ጥቅሞችን ተደርገዋል። ቅዳሜ ገበያ ከሰራተኞቹ እንደሰማቸው አቃቢ ህግዎች ሞት ማነስ ምክንያት ከፍተኛ መጠን እየለቀቁ ነበር ያሉት የሰራተኛ ፍርስ ፍልሰቱን ትንሽም ቢሆን ሊያስታግሰው ይችላል ብለዋል። ከነበረው ደሞዝ እና ከፐብሊክ ሰርቪስ ሰራተኞች አንጻር ግን የተሻለ ጭማሪ ነው ተብሏል። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዚዳንት ፑቲን እጅግ ተበሳጭቻለሁ አሉ። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዚዳንት ፑቲን የዩክሬን ፕሬዚዳንት ዘለንስኪ ታዕሚነት ላይ ጥቃት በመሰንዘራቸው መነደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የሀምሳ በመቶ ታሪፍ ለመጣል ዘተዋልም። በዩክሬን ያለውን የደም መፋሰስ ለማስቆም እኔና የሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል ከሩሲያ የሚወጣ ነዳጅ ላይ ታሪፍ ጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥቧል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ላይ የፕሬዚዳንት ፑቲን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት ሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያን ፕሬዚዳንት ስም ሲያወድሱ ተሰምተዋል። አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስ እና ዛቻ ስታሰማ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዚዳንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ላይ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዘለንስኪን ታሚነት በመወቀሳቸው መነደዳቸውን ተናግረዋል። ተነስተልን። አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።